ዓለም የኢራን ሌላው ገጽ ተገለጠ። ዓለምን ያራዳው የቪዲዮ የቅምሻ ምስል ኢራን ከመሬት ስር የገነባችው ሚሳኤል ሲቲ። ሀያላኑ ይሄን ሲያዩ ለመሆኑ ምን አሉ? መረጃው መላው አውሮፓን የተቆጣጠረና በሰበር መረጃ ያጥለቀለቀ ሆኗል። ኢራን ከአሜሪካ ለተቃጣባት ዛቻ ነው ይህንን ቪዲዮ ያጋራችው። ይህ የሚሳኤል ሲቲ ከሞሳድ የንስር አይን እንዴት ተሸሸገ። ይህ ቪዲዮ ምዕራባውያንን ጨምሮ ብርካስ ይዟል። የሚሳኤል ሲቲው እንዴት ተገነባ? ሚስጥሩስ ምን ይመስላል? ምን ያህል ጊዜ ፈጀ? አሜሪካና እስራኤል ለመሆኑ ይህን የሚሳኤል ከተማ ሰርስረው የሚመቱ ሚሳኤሎች አሏቸው ወይ? ይህንን የዓለም ትኩሳት የሆነውን መረጃ ልናደርሳችሁ ወደናል። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። ሮማን ጸጋይ ነኝ ሰሜን ካክሱም ቲዩብ እጅግ በጣም አስገራሚ የሆነ መረጃ ነው የምንነግራችሁ። ይህ መረጃ እንግዲህ አለማችንን ከፍተኛ ትኩሳት የጣለባት ሆኗል ማለት ነው። እንደሚታወቀው ከቀናት በፊት ኢራንና እስራኤል ከፍተኛ የሆነ ጦርነት ውስጥ ገብተዋል ለማለት እንችላለን። ምክንያቱም ሁለቱም የሚሰናዘሩት በተለይ ደግሞ የጦር መሳሪያዎቻቸው እጅግ በጣም ዘግናኝ የሆኑ ጅምላ ጨራሾች ናቸው። ይሄ ደግሞ ኢትዮጵያችንንም ያሰጋል። በሚቀጥለው ቪዲዮም ኢትዮጵያን የተመለከተም አዲስ እጅግ አሳሳቢ የሆነ መረጃ ስለወጣ ኢራንንና ኢትዮጵያን በተመለከተ ማለት ነው ከአሜሪካ ማስጠንቀቂያ ተሰጥቷል። ይህንም መረጃ ደግሞ በቀጣዩ ቪዲዮ እንነግራችኋለን። ለአሁኑ ግን ለመሆኑ ይህ የትንቢት ፍጻሜ የመሰለው የኢራን እና የእስራኤል የኒውክለር እንዲሁም ሌሎች መሳሪያዎችን ጨምሮ የዚህ ፍጥጫቸው ምን ይመስላል የሚለውን ነው የምንነግራችሁ። አብራችሁ ስለምትሆኑ ጎዲሆ እናመሰግናለን። የኢራን የመሬት ስር ሚሳኤል ከተማ፣ የስልጣኔ ሚስጥር፣ የጂኦ ፖለቲካዊ ጨዋታው። ኢራን በመካከለኛው ምስራቅ ያለች ጥንታዊ ሀገር ባለማቀ መድረክ ውስጥ ደግሞ ውስብስብ ምስል ያላት ሀገር ናት። በአንዳንዶች እንደ አሸባሪ ጽንፈኛና አክራሪ ተብላ ብቻ ትቆጠራለች፣ በሌሎቹ ደግሞ ሌላው ገጿ የስልጣኔ የባህልና የቴክኖሎጂ ማዕከል ተደርጋ ትወደሳለች። እናም ይህ አንጻራዊ ሁኔታ የኢራንን የውጭ ግንኙነት የወታደራዊ ስትራቴጂና የቴክኖሎጂ ፈጠራዎች በጥልቀት ለመመርመር ይጋብዛል። በተለይ ደግሞ የኢራን የመሬት ሚሳኤል ከተማን በተመለከተ በትላንትና እለት በተጋራው በዓለም አቀፍ ደረጃ የተለ የተለቀቀው ቪዲዮ ዓለምን በድንጋጤ ንጧል። ይህ ሚስጥራዊ ፕሮጀክት ከሞሳድና ከሌሎች የስለላ ኤጀንሲዎችስ እንዴት ተሸሸገም? እንዴት ተገነባ? እና እስራኤልና አሜሪካስ ይህንን ቦታ ሊያጠፉት ይችላሉ ወይ? በዚህ ዝግጅት ውስጥ ሁሉንም አብረን በጠልቀት እንመረምራለን። ኢራን በታሪኳ የፋርስ ስልጣኔን የወለደች ሀገር ናት። በሀያኛውና በ21ኛው መቶ ክፍለ ዘመን ውስጥ የኢራን እስላማዊ ሪፐብሊክ በመካከለኛው ምስራቅ የፖለቲካ፣ የወታደራዊ የቴክኖሎጂ ማዕከል ሆናለች። ነገር ግን ከአሜሪካ እስራኤልና ሌሎች ምዕራባውያን ሀገር ያላት ግንኙነት ብዙ ጊዜ በግጭት የተሞላ ነው። ኢራን በኒውክለር ፕሮግራሟ፣ በሚሳኤል ቴክኖሎጂዋና በሽብር ቡድኖች ላይ በምታደርገው ድጋፍ ምክንያቶች በአንዳንዶች እንዳሸባሪ ተደርጋ ትቆጠራለች። በሌላ በኩል ደግሞ ኢራን በሳይንስ ፈጠራዎች፣ በሳተላይት ቴክኖሎጂና በተለይ ደግሞ በመሬት ስር የሚሳኤል ከተማዎች በመገንባቷ የስልጣኔ ማዕከል መሆኗን አሳይታለች። ኢራን ከብዙ ሀገራት ጋር ያላት ግንኙነት በግጭት መፍትሄ ላይ ያተኮረ ነው። ለምሳሌ ከሳውዲ አረቢያና እስራኤል ጋር ያላት ግንኙነት በሺአ ሱኒ ፉክክር። አሁን ወደ ተነሳንበት የመሬት ስር ሚሳኤል ከተማ አለምን ያስደመመው በተመሳሳይ ሰዓት ደግሞ ወደ አስደነገጠው ታላቁ ሚስጥር እንግባም። 2025 ዓ.ም መተምረት የኢራን እስላማዊ አብዮት የጠበቃ ወታደሮች አይአርጂሲ የመሬት ስር ሚሳኤል ከተማን የሚያሳይ ቪዲዮ ተለቀቀም። የቪዲዮ የዓለምን ትኩረት ስቧል። የሞሳድን እና የሌሎች የስለላ ኤጀንሲዎች የንስር አይኖችን በማምለጥ እንዴት እንደተገነባ ደግሞ በጣም በርካታ ጥያቄዎችን አስነስቷል። ይህ ከተማ ከመሬት በታች የተገነባ የሚሳኤል ማከማቻና የማምረቻ ስፍራ ሲሆን የኢራንን የባላስቲክ ሚሳኤል ፕሮግራምን በደንብ ያጎላ ሆኗል። የኢራን የመሬት ስር ሚሳኤል ከተማዎች ከሞሳድ ከሲአይኤ እና ከሌሎች የስለላ ኤጀንሲዎች እንዴት ተሸሸጉ? ይህ በርካታ ምክንያቶች አሉት። የመሬት ስሩን ግንባታ ስናይ እነዚህ ከተሞች በጥልቅ መሬት ውስጥ ተገንብተዋል። ይህም ከሳተላይት ክትትልና ከአየር ላይ ጥቃቶች ጠብቋቸዋል። በተጨማሪም የመግቢያና መውጫ ቦታዎች በጥንቅ ጥንቃቄ ተደብቀዋል። የኢራን የሰለላ መከላከያ ስርዓት። ኢራን በሰለላ መከላከያ ረገድ ከፍተኛ ብቃት ያላት ሀገር ናት። የአብዮታዊ ጥበቃ ወታደሮች የፕሮጀክቶቹን ሚስጥራዊነት ለመጠበቅ ጥብቅ የደህንነት ፕሮቶኮሎችን ተግባራዊ አድርገዋል። የተገደበ መረጃ ፍሰት፣ የፕሮጀክቱ መረጃ በጥቂት ከፍተኛ ባለስልጣናት የተገደበ ሲሆን፣ የስራ ሂደቱም በተለያዩ ክፍሎች ተከፋፍሎ መከናወኑ የመረጃ ፍሰቱን አስቀርቷል። የውሸት መረጃ ስርጭት፣ ኢራን ብዙ ጊዜ የውሸት መረጃ ዎችን በማሰራጨት የሰለላ ኤጀንሲዎችን ግራ ታጋባለች። የመሬት ስር ሚሳኤሎች ከተማዎች በተለያዩ የኢራን አካባቢዎች ይገኛሉ። ከነዚህም መካከል በተለይ በሴምና በቀርማን ሻህ እናም በኬርማን አካባቢዎች ያሉት ታዋቂ ናቸው። እንደ ሻህሩድ ሚሳኤል ተቋም ያሉ ቦታዎች በሳተላይት መልኮች ተለይተዋል። እነዚህ ከተሞች በጥልቅ መሬት ውስጥ ተቆፍረው የተገነቡ ሲሆን የባለስቲክ ሚሳኤሎችን ለማምረት ለማከማቸትና ለመተኮስ የሚያስችሉ የላቀ መሰ

አሏቸው። ለመሆኑ ሰራተኞች፣ ምሁራንና የሊህቃኑ ተሳትፎ ምን ይመስላል ብለን ፈትሸነው ነበረም። የመሬት ስር ሚሳኤል ከተሞችን ለመገንባት በሺዎች የሚቆጠሩ መሀንዲሶች፣ ሳይንቲስቶችና የወታደራዊ ባለሙያዎች ተሳትፈዋል። የኢራን የሮኬትና የሚሳኤል ፕሮግራም በአብዮታዊ ጥበቃ ወታደሮችና በሻሂድ በሄሽቲ ዩኒቨርሲቲ ያሉ ከፍተኛ ምሁራን ይመራል። እንደ ፈሬዱን አባሲና ሞሐመድ ማህዲ ተህራንቺ ያሉ የኒውክለር ሳይንቲስ

ቁልፍ ሚና ተጫውተዋል። በተጨማሪም በሺዎች የሚቆጠሩ የግንባታ ሰራተኞች፣ የጥበቃ ሰራተኞችና ቴክኒሽያኖች በፕሮጀክቱ ላይ ተሰማርተዋል። የፕሮጀክቱ መጠንና ውስብስብነት ከፍተኛ የሆነ የሰው ኃይልና የቴክኖሎጂ ግብዓቶችን ጠይቋቸው ነበረም። ለመሆኑ እንዴት ይህንን ግዙፍ የሆነ ግንባታ ከዓለም አይንና ጆሮ ደበቁት? የኢራን የመሬት ስር ሚሳኤል ከተሞች ከዓለም አይንና ጆሮ መደበቃቸው በርካታ ስልቶችን ጠይቋቸው ነበረም። የግንባታው ሚስጥራዊነትን ስንመለ ለመመለከት ግንባታው በምሽት ወይም በተገለሉ አካባቢዎች ነው የተካሄደው። የሳተላይት መከላከያ፣ የመግቢያ ቦታዎች በተፈጥሯዊ መልክዓ ምድር ተሸፍነው ከሳተላይት እይታ ተጠብቀዋል። የስለላ መከላከያ፣ ኢራን የራሷን የስለላ መረብ በመጠቀም የውጭ ኃይሎችን ተስማሚነት በቅርበት ትከታተል ነበር። የመረጃ ቁጥጥር፣ የፕሮጀክቱ መረጃ በጥብቅ ቁጥጥር ስር ነበረም። እስራኤልና አሜሪካ ለመሆኑ ይህን ነገር ሊያጠፉት ይችላሉ የሚለው ጥያቄ የሁላችንም ነው። የሚሆነው ኢራን የመነ ስር ሚሳኤሎች ከተሞችን በጥልቀት መሬት ውስጥ በመግባት እናም በተጠናከረ ኮንክሪት ተጠብቀው በመቆየታቸው ለመጥፋት እጅግ አስቸጋሪ ናቸው ይላሉ የዘርፉ ልሂቃን። እስራኤልና አሜሪካ እንደ ናታንዝ እና ፎርዶ ያሉ የኒውክሌር ተቋማትን በተደጋጋሚ የጠቆሙ ናቸው። ነገር ግን የመሬት ስር ከተሞች ሙሉ በሙሉ ለማጥፋት ደግሞ ተግዳሮቶች አሉ። የከተሞቹ ትክክለኛ መገኛና መግቢያ ቦታዎች ለመለየት አስቸጋሪ ነው። ምክንያቱም የመግቢያ ቦታዎቹን በትክክል ኢራን ደብቃን የሰራቸው የተጠናከረ ግንባታውን ስናይ እነዚህ ከተሞች በተጠናከረ ኮንክሪት የተገነቡ ሲሆን ከፍተኛ የተቃውሞ መሳሪያ የተገጠመላቸው ናቸው። የአየር መከላከያ ስርዓቶች፣ ኢራን እንደ ኤስ 300 ያሉ የላቀ የአየር መከላከያ ስርዓቶች አሏት። የአየር ጥቃቶችን ለመከላከል ይረዷታል። የስለላ ተግዳሮቶች፣ የኢራን የስለላ መከላከያ ስርዓት የሞሳድና የሲአይኤን ተሰሚነት ውስን አድርጎታል። እስራኤልና አሜሪካ በተለመደ የአየር ጥቃቶች እነዚህ ከተሞች ሙሉ ሙሉ በሙሉ ለማጥፋት አይችሉም። ነገር ግን እንደ ቀደምት ጥቃቶች የሚያሳዩት እንደ ናታንዝና ፓርቺን ያሉ ተቋማትን ለመጉዳት የሚያስችሉ ትክክለኛ ጥቃቶችን ማካሄድ ይችላሉ። ሆኖም የመሬት ስር ከተሞችን ሙሉ በሙሉ ማጥፋት ከፍተኛ ወታደራዊና የስለላ ስራዎችን ይጠይቃል። ለመሆኑ ይህ ዓለምን ያስደነገጠው ምስል ምን አሳየ? በቪዲዮ ላይ የታየው የተራቀቀ መሰረተ ልማት ነው። በመሬት ውስጥ ያሉ ሰፊ ዋሻዎች የሚሳኤል ማስጀመሪያ ተሽከርካሪ ችና የማከማቻ ቦታዎች እንዲሁም የባለስቲክ ሚሳኤሎች እንደ ሸሃብ ሶስትና ቀደር 110 ያሉ ረጅም ርቀት ያላቸው ሚሳኤሎች በተጨማሪም የወታደራዊ ተዋናዮች ታይተዋል። የአብዮታዊ ጥበቃ ወታደሮች በከተማ ውስጥ በተደራጀ መልኩ እንዴት እንደሚሰሩ ቪዲዮ ላይ በስፋት ታይቷል። ይህ ቪዲዮ በዓለም አቀፍ ደረጃ ከፍተኛ የሆነ ትኩረትን የሳበ ነው፤ ምክንያቱም የኢራን የሚሳኤል አቅም ከዚህ ቀደም ከተገመተው በላይ መሆኑን አሳይቷል። በተጨማሪም የኢራን የመሬት ስር ግንባታ ቴክኖሎጂና የስለላ መከላከያ ብቃቷን አጉልቶ ያሳየ ክስተት ሆኗል። የኢራን የውጭ ግንኙነትና የግጭቱ መፍትሄ ስንፈትሸው ኢራን ከተለያዩ ሀገራት ጋር ያላትን ግንኙነት በግጭት መፍትሄ ላይ ያተኮረ ነው። ከሩሲያና ቻይና ጋር ያላት ግንኙነት በወታደራዊና በቴክኖሎጂ ድጋፍ ላይ ተመሰረተ ሲሆን ከእስራኤል እና ከሳውዲ አረቢያ ጋር ያላት ግንኙነት ደግሞ በጥላቻ የተሞላ ነው። ኢራን በሶሪያ በየመንና በሊባኖስ ያሉ ተወካዮች እንደ ሄዝቦላህና ሁቲዎችን በመደገፍ በክልሉ ከፍተኛ ተጽዕኖ ማኖሯን ታስፋፋለች። ይህ በእስራኤልና በአሜሪካ እንደ አሸባሪነት ይቆጠራል። በሌላ በኩል ኢራን የኒውክሌር ፕሮግራሟን ለሰላማዊ ዓላማዎች ነው ብላ ትናገራለች። ነገር ግን ይህ በዓለም አቀፍ ደረጃ ደግሞ ተቀባይነት አላገኝም። የኢራን የሚሳኤል አቅምና የዓለም አቀፍ ተጽዕኖን ስንፈተሽ ኢራን በመካከለኛው ምስራቅ ትልቁን የባላስቲክ ሚሳኤል ክምችት እንዳላት ይነገራል። ከሶስት ሺህ በላይ ሚሳኤሎች አሏት። እነዚህ ሚሳኤሎች እስራኤልን፣ ሳውዲ አረቢያና መካከለኛ ምስራቅ ያሉ አሜሪካ መሰረቶችን ሊያወድሙ ይችላሉ። የመሬት ስር ከተሞች የኢራንን የሚሳኤል አቅም ከአየር ጥቃቶች ይጠብቃሉ። ይህ የስትራቴጂካዊ ጥቅም ይሰጣታል። ነገር ግን እንደ እስራኤል ያሉ ሀገራት የላቆ የስለላና የአየር ጥቃት አቅሞች ስላሏቸው የኢራን የሚሳኤል ከተሞችን ሙሉ በሙሉ ተጋላጭ ሊያደርግ አይችልም። የኢራን የመሬት ስር ሚሳኤል ከተማዋን የሀገሪቱን የቴክኖሎጂ፣ የስልትና የስለላ ብቃት የሚያንጸባርቅ የስልጣኔ ምልክት ሆነው ይታያሉ ከሞሳድና ከሲአይኤ የንስራይ ተሸሽገው በመገንባታቸው በሺዎች የሚቆጠሩ ምሁራን እና ሰራተኞች ተሳትፈውበታል። እነዚህ ከተሞች በጥልቅ መሬት ውስጥ በመገንባታቸው በመገንባታቸውና በተጠናከረ ኮንክሪት ተጠብቀው በመቆየታቸው ለማጥፋት እጅግ አስቸጋሪ ናቸው። እስራኤልና አሜሪካ ትክክለኛ ጥቃቶችን ማካሄድ ቢችሉም የኢራንን የሚሳኤል አቅም ሙሉ በሙሉ ማጥፋት ከባድ ነው። ይህ የኢራንን የጂኦፖለቲካል ጠንካራ አቋም እና የስልጣኔ ብልህነቷን ያሳየ ክስተት ሆኗል። ወደ ማጠቃለያችን እንምጣ። ለመሆኑ ኢራን ለዓለማችን ከፍተኛ ስጋት ናት ወይ የሚለውን በጥቂቱ እንፈትሽና ዝግጅቱን እናበቃለን። የኢራን ወታደራዊ አቋም በተለይ በወታደራዊ በኒውክለር እና በፖለቲካ መስኮች ያላት እንቅስቃሴ ዓለምን በተለያዩ መንገዶች ከፍተኛ ስጋት ውስጥ ጥሏል። ይህንን ደግሞ ስንፈትሸውም የኢራን አቅምን ኢራን የኒውክለር መሳሪያ ለመገንባት እየተቃረበች ነው ተብሎ ይታሰባል። በ2025 ሰኔ ወር ላይ የዓለም አቀፍ አቶሚክ ኢነርጂ

በቂ የበለጸገ ዩራኒየም ለኒውክሌር መሳሪያ መስሪያ እንዳላት ተገልጿል። የእውነት ከሆነ የኒውክሌር ጦርነት ስጋት ይጨምራል፣ በተለይ ከእስራኤልና ከአሜሪካ ጋር ባላት በአሁኑ ውጥረት። የዓለም ምላሽን ስንፈትሽ አሜሪካ፣ እስራኤልና የአውሮፓ ሕብረት ኢራንን በኢኮኖሚ ማዕቀብና በወታደራዊ ማስፈራሪያ ለመግታት እየሞከሩ ነው። ነገር ግን ይህ የኢራንን ተቃውሞ የበለጠ ያጠነክራል። ይህም የተቃራኒ ውጤትን ያመጣል። የኢራን ኒውክሌር እንቅስቃሴ ከቀጠለ መዘዙ ከፍተኛ ነው። የክልል ወይም ዓለም አቀፍ ጦርነት ሊቀሰቀስ ይችላል። ይህም የአካባቢ የሰው ልጅና የኢኮኖሚ መዘዞችን ያመጣል። የሚሳኤል ከተማ ቪዲዮን ደግሞ ስናይ ኢራን የተራቀቁ ባለስቲክ ሚሳኤሎችና የድሮን ቴክኖሎጂዎችን በማሳየት የእስራኤልና የምዕራባውያንን ትኩረት ስባለች። በ2025 ሰኔ 13 ኢራን በእስራኤል የተከፈተውን የድሮን ጥቃት የአገሯን የመልስ አቅም አሳይቷል። ኢራን በሊባኖስ ሂዝቦላ፣ በሶሪያ በየመንና በጋዛ ደግሞ ሐማስ በምትደግፋቸው ተባባሪ ኃይሎች በኩል ተደጋጋሚ ጥቃቶችን ታካሂዳለች። ይህ ደግሞ በመካከለኛው ምስራቅ ያለውን አለመረጋጋት ያባብሰዋል። እነዚህ ጥቃቶች የእስራኤልን አጽፋዊ ምላሽ ያነሳሳሉ። ይህም የክልሉን ሰላምና የዓለምን የነዳጅ አቅርቦት ሰንሰለት ሊያወኩት ይችላሉ። ኢራን በኦፔክ ውስጥ ቁል ሳይንስ ተዋናይ ነች። የኢኮኖሚና የፖለቲካ ተጽዕኖዋን ስናይ፣ እናም ማንኛውንም የኢራን የነዳጅ ምርት ማቋረጥ ለምሳሌም በሆርሙዝ ባህር ማዕቀብ ወይም ጥቃት ምክንያት የነዳጅ ዋጋዋ ከፍ ይደረጋል። ይህም የዓለምን ኢኮኖሚ በእጅጉ ያናጋል። የፖለቲካ ውጥረት ኢራን ከሩሲያና ከቻይና ጋር ያላትን ጠንካራ ግንኙነት ከምዕራባውያን ሀገሮች ጋር ውጥረቱን ይጨምራል። የዓለም አቀፍ ዲፕሎማሲን ያወሳስባል። በተለይ ደግሞ በዩክሬን እና በታይዋን ዙሪያ ካሉ ግጭቶች ጋር ተዳምሮ የኢራንና የእስራኤል ግጭት ከቀጠለ በተለይ በኒኩለ ተቋማት ላይ የሚፈጸሙ ጥቃቶች የጨረር መፍሰስን ደግሞ ሊያስከትሉ ይችላሉ። ይህም በሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ ይጥላል። በኢራን ወይም በእስራኤል የሚፈጸሙ የአየር ጥቃቶች የከተሞችን መሰረተ ልማት ያፈርሳሉ። ይህም የስደተኞች ቀውስና የሰብአዊ መብት ቀውስ ያመጣል። ኢራን በአሁኑ ጊዜ በኒኩለር እና በወታደራዊ አቅሟ ምክንያት አለምን በከፍተኛ ሁኔታ ማስፈራራት ትችላለች። ከእስራኤል ከአሜሪካና ከሌሎች አጋር አገሮች ጋር ያላት ውጥረት ወደ ሰፊ ጦርነት ሊያመራ ይችላል። ይህም ጦርነት የኢኮኖሚ መዘዝ፣ የሰው ልጅ መከራ፣ የአካባቢ ጉዳት፣ የፖለቲካ አለመረጋጋትን ያመጣል። ኢራን በአሁኑ ጊዜ ዓለምን በከፍተኛ ደረጃ ለማስፈራራት አቅም አላት፣ በተለይ በኒውክለርና በወታደራዊ እንቅስቃሴዎቿ። ነገር ግን ይህ ስጋት ወደ እውነተኛ ጦርነት የሚቀየርበት እድል በኢራን በእስራኤልና በዓለም አቀፍ ማህበረሰብ የዲፕሎማሲ ውሳኔዎች ላይ ተመሰረተ ነው። የሰላም ድርድርና የውጥረት መቀነስ ከቀጠለ ይህ ስጋት ደግሞ ሊቀንስ ይችላል። ካልሆነ ግን የዓለም ሰላምና መረጋጋት ከፍተኛ አደጋ ላይ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ወደ ቤተሰቦቻችን ሐሳባችሁን በኮመንት መስጫው ላይ አጋሩን። ሁላችሁም ጸልዩ። ሰላም ለሀገራችን፣ ሰላም ለምድራችን። አበቃን። በቀጣይ መረጃ ደግሞ እንገናኝ። ቸርቆዩን